እያንዳንዱ ቁጥር የራሱ የሆነ ሴክሬት አለው። ዘጠኝ በጣም በጣም አስገራሚ ቁጥር ነው ክቡራን ተመልካቾቻችን። ዘጠኝ ንጉሰ ነገስትነት የሚታወቀው ከዘጠኝ ጀምረን እጥፍ እጥፍ እያደረግን ብንሄድና ወደ አንድ ድጅት ብለውጥ አሁንም መልሶ ዘጠኝ ነው። የዓመት ውስጥ ያሉ የሴኮንዶችን ብዛት አስባችሁ ታውቃላችሁ? ዘጠኝ የውበት ቁጥር መሆኑን የጥበብ ቁጥር መሆኑን በጣም በጣም የምናየው ሆነናል ማለት ነው። በዛሬው መርሃ ግብራችን ስለ ቁጥር ዘጠኝ ነግራችኋለሁ። ቆይታችሁ ከኔ ጋር ይሁን፣ እጅግ ትወዱታላችሁ። በተረፈ ደግሞ በስክሪኑ ላይ ተከታተሉት፣ ሂሳቡን አብራችሁ አስሉ፣ ደምሩ፣ ቀንሱ፣ አካፍሉ። ይሄ ናንተ ስራ ይሆናል። እኔ ግን ስለ ቁጥር ዘጠኝ ንጉሰ ነገስትነት ዘርዘር አድርጌ አቀርብላችኋለሁ። በዚሁ አጋጣሚ ዘጠነኛው የኢትዮጵያ ፊደል ጠ ነው። ጥበብን ይወክላል ይላሉ ሊቃውን ስለዚህ ዘጠኝ የጥበብም ቁጥር ነው። አበገደ ሀወዘ ሀጠ ዘጠነኛ ላይ ይገኛል። ጥበብን የሚገልጽ ጥበብን የሚያበራ ቀመር ይሉታል። ምክንያቱም ቁጥር አንድ አህድነትን ወይም አንድነትን የሚወክል ቁጥር ነው። ቁጥር ሁለት ደግሞ ልዩነትንና እንደገና ደግሞ ጥምረትን የሚወክል ቁጥር ነው። ቁጥር ሶስት ፍጹምነትን እና ጥንካሬን የሚወክል ቁጥር ነው። ቁጥር አራት ደግሞ በቁጥር ትምህርት ቁስ አካላትን፣ እሳትን፣ ውሃን፣ ነፋስን፣ መሬትን በአጠቃላይ የምድር ስሬቶችን የሚወክል ነው። ቁጥር አምስት የመቀበል ቁጥር ነው። ቁጥር ስድስት የሰው ቁጥር ነው። ቁጥር ሰባት የስነ ፍጥረት ቁጥር ነው። ቁጥር ስምንት የህይወት ቁጥር ነው። ቁጥር ዘጠኝ የጥበብ ቁጥር ነው። ስለዚህ በዛሬው መርሃ ግብራችን ላይ ስለ ቁጥር ዘጠኝ ዘርዘር ያለ ነገር ይዤላችሁ ቀርባለሁ። በተለይ ቁጥር ተመራማሪዎች ዓለም አቀፍ መንፈሳዊ ህገጋት ዩኒቨርሳል ስፒሪቹዋል ሎስ ብለው ቁጥር ዘጠኝን ያነሱታል። ለምን እንዳሉትም አቀርብላችኋለሁ። ሌላው ስፒሪቹዋል ኢንላይትመንት ወይም መንፈሳዊ አብርሆትም የሚል ፍቺ ሰጥተውታል። ሶስተኛ፣ ውስጣዊ ጥበብ ኢነር ዊዝደም ይሉታል። በአራተኛ ደረጃ ስፒሪቹዋሊቲ ይሉታል፣ መንፈሳዊነት ይሉታል ማለት ነው። ይህን ያሉበትም ትልቅ ምክንያት አለው። ምክንያቱም ከሰማይ እስከ ምድር ከላይ እስከ ታች ድረስ ከሌላና እስከ ዘይትና ድረስ ዘጠኝ የማይገባበት የለም። ስለዚህ በጣም አስገራሚ ቁጥር ነው። ምናገራችሁ ዘጠኝን ምን ልዩ ያደርገዋል ትሉኝ እንደሆነ ዘርዘር ያለ ሀሳብ አነሳላችኋለሁ። በመጀመሪያ ደረጃ ከዜሮ እስከ ዘጠኝ ያሉትን ቁጥሮች ደምረን የመጨረሻውን ውጤት ብናየው ወይም ወደ አንድ ዲጂት ወይም ወደ አንድ አሃዝ ብለውጠው ዘጠኝ ይሰጣል። ለምሳሌ ዜሮ ሲደመር አንድ ሲደመር ሁለት ሲደመር ሶስት ሲደመር አራት ሲደመር አምስት ሲደመር ስድስት ሲደመር ሰባት ሲደመር ስምንት ሲደመር ዘጠኝ አርባ አምስት ይመጣል። አራት ሲደመር አምስትን ወደ አንድ እጅ ስትለውጡት መልሶ ዘጠኝ ይሰጣል ማለት ነው። ይሄ በጣም በጣም የቁጥሮች ንጉስ አድርጎታል። ምንም ነገር ከዘጠኝ በላይ አልወጣም ያለ ይመስላል። ስለዚህ ከዜሮ እስከ ዘጠኝ ያሉት ቁጥሮች ተደምረው 45 መጡ። ወደ አንድ ድጅት ስለውጣቸው መልሰው ዘጠኝ ሰጡን ማለት። ሌላው ክቡራን ተመልካቾቻችን በሚያስገርም መልኩ ዘጠኝን አውጥታችሁ ከአንድ እስከ 8 ያሉትን ቁጥሮች ደምሯቸው። 0 ሲደመር 1 ሲደመር ሁለት ሲደመር 3 ሲደመር 4 ሲደመር አምስት ሲደመር 6 ሲደመር 7 ሲደመር 8 36 ይሰጠናል። 3 ሲደመር ስድስት አሁንም መልሶ ዘጠኝ መጣ። ስለዚህ ከ0 እስከ 9 ወይም ስምንት ያሉትን ቁጥሮች ሁሉ ደምረናቸው ወደ አንድ አሃዝ ወይም ወደ አንድ ዲጂት ስናወርዳቸው ዘጠኝን በመስጠት ንጉሰ ነገስትነቱን አጽድቀውለታል ማለት ነው። ይሄ በጣም በጣም አስገራሚ ነው። ሌላው ደግሞ ክቡራን ተመልካቾቻችን፣ ለምሳሌ ሁሉንም ነገር ለዘጠኝ አባስተን ውጤቱን ብንደምረው አሁንም ዘጠኝ ይሰጣል። እስቲ የተወሰኑ ምሳሌዎች ልንገራችሁ። ለምሳሌ ሁለትን ጀምር። ለምሳሌ አንድ ሲባዛ ዘጠኝ ዘጠኝ ነው። ሁለት ሲባዛ ዘጠኝ አስራ ስምንት ነው። አስራ ስምንት ነው አንድ አሁን አሁንም ወደ አንድ ድርጅት ለውጡት፣ አንድ ሲደመር ስምንት አሁን መልሶ ዘጠኝ ይሰጣል። ሦስት ሲባዛ ዘጠኝ ስንት ነው? ቁርአን ተመልካቾቻችን ሀያ ሰባት ነው። ሁለት ሲደመር 7 አሁን መልሶ ዘጠኝ ይሰጣል። አራት ሲባዛ ዘጠኝ ስንት ነው? ሰላሳ ስድስት ነው። ሦስት እና 6 ማለት ነው። ሦስት ሲደመር ስድስት አሁን መልሶ ዘጠኝ ይሰጣል። አምስት ሲባዛ ዘጠኝ አርባ አምስት ነው። አራት ሲደመር አምስት አሁን መልሶ ዘጠኝ ነው። ስድስት ሲባዛ ዘጠኝ አምሳ አራት ነው። አምስት ሲደመር አራት አሁንም ዘጠኝ ነው። ሰባትን እንመልከት እስኪ፣ ሰባት ሲባዛ ዘጠኝ ስልሳ ሶስት ነው ስድስት ሲደመር ሶስት አሁንም ዘጠኝ ነው። ስምንት ሲባዛ ዘጠኝ ሰባ ሁለት ነው ሰባት ሲደመር ሁለት አሁንም ዘጠኝ ነው። ዘጠኝ ሲባዛ ዘጠኝ ሰማንያ አንድ ነው ስምንት ሲባዛ አንድ አሁንም መልሶ ዘጠኝ ነው። ሌላው አስር ሲባዛ ዘጠኝ ዘጠና ነው ዘጠኝና ዜሮ ማለት ነው፣ ስደምሮት አሁንም መልሶ ዘጠኝ ነው። አስራ አንድ ሲባዛ ዘጠኝ ዘጠና ዘጠኝ ነው ዘጠኝ ሲደመር ዘጠኝ አስራ ስምንት ነው አሁንም አንድ መር 8 ወደ 1 ዲጂት ለማውረድ ዘጠኝ ነው። 12 ሲባዛ 908 ነው። 0 8 108 ማለት ነው። አሁንም ሲደምሩት መልሶ ዘጠኝ ይሰጣል። አሁንም አንጨምር፣ ሌላችሁ ደግሞ ወደ ሌላ ሄዳለሁ። 13 ሲባዛ 917 ነው። 117 ነው። ደምሩት፣ አንድ ሲደምር አንድ ሲደምር 7 አሁንም መልሶ ዘጠኝ ይሰጣል። ስለዚህ ማንኛውንም ነገር ከዘጠኝ ጋር አባስተን ውጤቱን ወደ አንድ አሃዝ ደምረን ስናወርድ ከዘጠኝ ውጪ አልመጣም ብለው አቅማራት ቁጥሮች ሁሉ በአንድ ላይ ስለ ዘጠኝ ምስክርነትን ሰጥተው ንጉሰ ነገስትነቱን አጽድቀዋል እያልን ነው። ስለዚህ እንዲህ እያልን የፈለግነውን ቁጥሮች ሁሉ በዘጠኝ አባዝተን ውጤቱን እስከ መጨረሻው ብንደምር ተመልሶ ዘጠኝ በመስጠቱ የዘጠኝን ክብር ተረድተናል፣ የጥበብ ቁጥርነቱን አውቀናል ማለት ነው። እስቲ ሌላው ደግሞ የሚያስደንቀው ከዘጠኝ ጀምረን ለሁለት ቁጥሮችን እየከፈልን እየሰነጠቅን ብንወርድ ወደ አንድ አሃዝ ብለውጠው አሁንም መልሶ ከዘጠኝ ውጭ ሌላ ቁጥር አልሰጥም ብሎ ንጉስ ንክስናው ነው ያወጃል። ለምሳሌ ዘጠኝን ዘጠኝ ዘጠኝ ነው እናውቃለን። ዘጠኝን ለሁለት ክፈሉት አራት ነጥብ አምስት ነው አራት ነጥብ አምስት አራት እና አምስትን ስደምሩ አሁንም መልሶ ዘጠኝ ነው። አሁን ደግሞ አራት ነጥብ አምስትን ለሁለት ሰነጥቁት ሁለት ነጥብ ሁለት አምስት ነው ሁለት ሁለት አምስት ስደምሩት አሁንም ዘጠኝ ነው። አሁን ደግሞ 2.25 ወይም ሁለት ነጥብ ሁለት አምስትን ለሁለት ሰነጥቁት አንድ ነጥብ አንድ ሁለት አምስት ነው አንድ አንድ ሁለት አምስት ሲደምሩት ካልኩሌተራችኑን ያወጣችሁ ወ በቃላችሁ አሁንም መልሶ ዘጠኝ ነው። አንድ ነጥብ አንድ ሁለት አምስትን ለሁለት ስትሰነጥቁት

ዲጂት ብትለውጡት ዘጠኝ ነው። ስለዚህ በጣም በጣም አስገራሚ ነው ክቡራን ተመልካቾቻችን። ስለዚህ ቁጥሮችን የሰነጠቅን ከዘጠኝ ጀምሮ ብናወርድና ፖይንቱ ጋር ጨምረን ያለውን ብንደምረና ወደ አንድ ዲጂት ብናወርደው ከዘጠኝ ውጪ አይመጣም ማለት ነው። በጣም ይህ አስገራሚው ነው። ሌላው የዘጠኝ ንጉሰ ነገስትነት የሚታወቀው ከዘጠኝ ጀምረን እጥፍ እጥፍ እያደረግን ብንሄድና ወደ አንድ ዲጂት ብለውጥ አሁንም መልሶ ዘጠኝ ነው። ዘጠ ዘጠኝ ነው እንደምናውቀው፣ ዘጠኝ እስቲ ጥፍ አድርጉት፣ አስራ ስምንት ይመጣል። አንድ ሲደመር ስምንት፣ አሁንም መልሶ ዘጠኝ ነው። አስራ ስምንትን ጥፍ አድርጉት፣ ሰላሳ ስድስት ይሆናል። ሶስት ሲደመር ስድስት፣ አሁንም ዘጠኝ ነው። ሰላሳ ስድስትን ጥፍ አድርጉት፣ ሰባ ሁለት ነው ሰባት ሲደመሩለት ዘጠኝ ነው። ሰባ ሁለትን እጥፍ አድርጉት መቶ አርባ አራት ይሆናል። አንድ ሲደመር አራት ሲደመር አራት አሁንም መልሶ ዘጠኝ ይሰጣል። ስለዚህ ዘጠኝ በጣም በጣም አስገራሚ ቁጥር ነው፣ ክቡራን ተመልካቾቻችን፣ እያንዳንዱ ቁጥር የራሱ የሆነ ሴክሬት አለው በአጽናፈ ዓለም ውስጥ የሚሰራው አስገራሚ ነገር አለው። ያንን ሁሉ እንግዲህ ወደፊት በዝርዝር ላቀርብላችሁ እችላለሁ። ዛሬ ግን የምነጋገረው ካለፈው የቀጠለ ቁጥር ዘጠኝ ነው። በተለይ ዘጠኝና እስኪ ጊዜ በተወሰነ መልኩ ልንገራችሁ። ዘጠኝና ጊዜ በጣም አስገራሚ ትስስር አላቸው። ክቡራን ተመልካቾቻችን በቀን፣ በሳምንት፣ በዓመት ውስጥ ያሉትን ቅጽበቶችን ወይም ሴኮንዶችን፣ ደቂቃዎችን ሁሉ ውጤታቸውን ስናይ መልሰው መላልሰው ዘጠኝ ይሰጣሉ፣ ከዘጠኝ ውጪ አንሰጥም ያሉ እስኪመስል ድረስ። ለምሳሌ በአንድ ዕለት ውስጥ ያሉ የደቂቃዎች ብዛት አንድ አራት መቶ አርባ ደቂቃዎች አሉ። በአንድ ዕለት ውስጥ ማለቴ ነው። አንድ ሺህ አራት መቶ አርባ ደቂቃ ማለት አንድ ሲደመር አራት ሲደመር አራት ሲደመር ዜሮ ምን ይሰጠናል? መልሶ ዘጠኝ ይሰጠናል። ሌላው በአንድ ሰዓት ውስጥ ያሉ የሴኮንዶች ብዛት ምንድን ነው ብለን ብንመረምር፣ 3600 ነው። 3600 ማለት ነው እንግዲህ በአንድ ሰዓት ውስጥ ያሉ ቅጽበታት ወይም ሴኮንዶች ማለት ትችላላችሁ። 3600ን ወደ አንድ ድጅት አውርዱ። 3 ሲደመር 6 ሲደመር 0 ሲደመር 0፣ አሁንም መልሶ ዘጠኝ ይሰጠናል። ሌላው በጣም አስደናቂ ነገር በአንድ ዕለት ውስጥ ያሉ የሴኮንዶች ብዛት 86400 ነው። ክቡራን ተመልካቾቻችን እንደሚታወቀው 8ስ 86400 ማለት 18 ነው ይሆናል ወደ ስትደመሩት አሁንም አንድ ሲደመር 8 አሁንም መልሶ ዘጠኝ ይሰጠናል። አቤት ጊዜ ውስጥ 9 እንዴት እንደሚመላለስ ደቂቃ ውስጥ እንዴት እንደሚመላለስ ሰዓት ውስጥ እንዴት እንደሚመላለስ ስታዩ ስለ 9 ሳትደነቁ አትቀሩም። ሌላው ክቡራን ተመልካቾቻችን ከጊዜ ቀመር ሳንወጣ በአንድ ሳምንት ውስጥ ያሉ የደቂቃዎች ብዛት 10000 80 ነው። 10080 ስደምሩት አሁንም መልሶ ዘጠኝ ነው። ሌላው በአንድ ሳምንት ውስጥ ያሉ ሴኮንዶች ብዛት 604800 ይሆናሉ። 604800 ስደምሩት 18 ይመጣል። 18ን ወደ አንድ ዲጂት ስትለውጡት አንድ ሲደመር 8 አሁንም መልሶ ዘጠኝ ይሰጣል። በጣም አስደናቂ ነው። በአንድ ዓመት ውስጥ ያሉ ደቂቃዎች ብዛት 525600 ናቸው። አምስት ሁለት አምስት ስድስት ዜሮ ዜሮ ዜሮ ስደምሩት 18 ይመጣል። ወደ አንድ ድጅት ለውጡት። ክብሯን ተመልካቾቻችን ቤታቸው ናችሁ ሂሳብ እያሰላችሁ እንደሆነ ሙሉ እምነት አለኝ። አንድ ሲደመር ስምንት አሁንም ዘጠኝ ነው። ሌላው አስገራሚ ነገር በአንድ አመት ውስጥ ያሉ የሴኮንዶችን ብዛት አስባችሁ ታውቃላችሁ? 31 ሚሊዮን 536 ሺ ናቸው ስለዚህ ይሄንን ወደ አንድ ልጅ ለውጡ። 3 ሲደመር 1 ሲደመር አምስት ሲደመር 3 ሲደመር 6 ሲደመር 0 ሲደመር 0 ሲደመር 0 18 ይመጣል። አንድ ሲደመር 8 ምን ይሆናል? ዘጠኝ ሌላው በጣም የዘጠኝ ንጉሠ ነገስትነት እኔም በጣም ያስደንቀኝ ከዜሮ 0 እስከ ዘጠኝ ያሉት ቁጥሮች ከዘጠኝ ጋር ተባዝተው ሲደመሩ ቁጥር አንድን ብቻ እየደጋገሙ መሄዳቸው በጣም ያስደንቃል። እንግዲህ የቁጥር መነሾ አንድ ነው እና አንድን እየደጋገሙ እየደጋገሙ የተደመረውን ቁጥር ያህል ደግሞ መደጋገማቸው ያስገርማል። ለምሳሌ ዜሮ ሲባዛ ዘጠኝ ሲደመር አንድ አንድ አንድ ሲባዛ ዘጠኝ ሲደመር ሁለት አንድ አንድ አይገርምም። የተደመረውን ያህል ነው የሚሰጠው። 12 ሲባዛ ዘጠኝ ሲደመር ሶስት ወይም አንድ ሁለት ማለት ነው። አንድ ሁለት ሲባዛ ዘጠኝ አንድ ሲደመር ሁለት ባይዘው ሶስት እንደሆነ ታውቃላችሁ። ሲባዛ ዘጠኝ ሲደመር ሶስት አንድ አንድ አንድ፣ ልክ እንደ አልፋ። እንደገና አንድ ሁለት ሶስት ሲባዛ ዘጠኝ ሲደመር አራት አንድ አንድ አንድ አንድ ውጤት ይሰጣል ሌላው አንድ ሁለት ሶስት አራት ሲባዛ ለዘጠኝ ሲደመር አምስት ብታደርጉት አንድ አንድ አንድ አንድ አንድ ይሰጣል አምስት ጊዜ። ሌላው አንድ አንድ ሁለት ሶስት አራት አምስት ሲባዛ ዘጠኝ ሲደመር ስድስት ስድስት ጊዜ አንድ አንድ አንድ አንድ አንድ ይሰጠናል። እንደገና አንድ ሁለት ሶስት አራት አምስት ስድስት ሲባዛ ዘጠኝ ሲደመር ሰባት ብታደርጉ አሁንም ሰባት ጊዜ አንድ አንድ አንድ አንድ ይሰጠናል። እንደገና አንድ ሁለት ሶስት አራት አምስት ስድስት ሰባት ስምንት ሲባዛ ዘጠኝ ሲደመር ስምንት ብታደርጉት ስምንት ጊዜ አንዳንዶች ይደረደሩናል በመጨረሻ አንድ ሁለት ሶስት አራት አምስት ስድስት ሰባት ስምንት ዘጠኝ ሲባዛ ዘጠኝ ሲደመር አስር ብታደርጉት አስር አንዳንዶች ደርድሮ እጅግ የሚያስገርም ውበት ያለው ቀመር በመስጠት ዘጠኝ የውበት ቁጥር መሆኑን የጥበብ ቁጥር መሆኑን በጣም በጣም በጣም የምናየው ሆነናል ማለት ነው ለ አስገራሚ የዘጠኝ ቁጥርን ነገር ስናነሳ በማካፈል ውስጥ ያለው ድርሻ ነው እዛም ውስጥ በጣም በሚገርም መልኩ ያለ ቀሪ ከሚካፈሉት ውጭ ያሉትን ቁጥሮች ከነጥብ በኋላ ያሉት ሁሉም ተመሳሳይ ቁጥርን እስከረጅም አዝ ድረስ በመውሰድ ዘጠኝን የሚያህለው የለም። ለምሳሌ ቁጥሮችን ለዘጠኝ እናካፍላቸው። በማካፈል ደረጃ አሁን ሁለት ሲካፈል ዘጠኝ ብላችሁ እስኪ ቤታችሁ አካፍሉ፣ በጣም የሚገርም ነገር ታገኛላችሁ። ዜሮ ነጥብ ሁለት ሁለት ሁለት ሁለት እያለ ይቀጥላል። አራት ሲካፈል ዘጠኝ ብታደርጉ ዜሮ ነጥብ አራት አራት አራት አራት እያለ ይቀጥላል። አምስት ሲካፈል ዘጠኝ ብታደርጉ ዜሮ ነጥብ አምስት አምስት አምስት እያለ ይቀጥላል። ስድስት ሲካፈል ስድስት እያለ ይቀጥላል ሰባት ሲካፈል ዘጠኝ ዜሮ ነጥብ ሰባት ሰባት ሰባት። ይህ መራገሩ በጣም ህጻናት እየወደዳችሁት እንደሆነ ሙሉ እምነት አለ። ካልኩሌተራችሁን አውጥታችሁ ወይም ወረቀታችሁን አምጥታችሁ ከኔ ጋር አብራችሁ ሂሳቡ እንድትሰሩ ነው። በዚሁ አጋጣሚ መልእክት የማስተላልፈው ሌላው ደግሞ ሲጨመር አድርገን ክቡራን ተመልካቾቻችን እናስብ መቶ ሲካፈል ለዘጠኝ እስቲ ያካፍሉ። መቶ ሲካፈል ለዘጠኝ አስራ አንድ ነጥብ አንድ አንድ አንድ እያለ ይቀጥላል። እና ቁጥሮችን በመደርደር ከፖይንት በኋላ ወይም ከነጥብ በኋላ ያሉትን በመደርደር ዘጠኝን የሚያህል ብለው የሚተካከሉ የለምና የቁጥርን ውበት ዘጠኝ ውስጥ ታያላችሁና ሂሳብ ምን ያህል ውብ እንደሆነ ሂሳብ ምን ያህል ድንቅ እንደሆነ እንድትረዱት። በዚህ አጋጣሚ አብዛኞቻችን ሂሳብ ትምህርትን አንወደው የሚመስለኝ ውብ ሆኖ አልተገለጸልንም፣ ወይም ውብ ሆኖ እንዲገለጽ አላደረግ ነው እንጂ እንደ ሂሳብ ውብ ነገር የለም። እንዲህ እያላችሁ ፈልጉትን ቁጥር ከዘጠኝ ጋር በማካፈል የፈለጋችሁትን ቁጥር የቀመራችሁ እንደ ልባችሁ ቀጥሉ። ቤታችሁ ምናምን ሲካፈል ለዘጠኝ፣ ምናምን ቁጥር ሲካፈል ለዘጠኝ እያላችሁ በውጤቱ እየተደነቃችሁ በውበቱ እየተደመማችሁ መቀጠል ትችላላችሁ። ክቡራን ተመልካቾቻችን፣ ከዚህ ጋር ተያይዞ በእጅጉ የምንደነቀው ደግሞ ማንኛውንም ነገር የፈለግነውን ቁጥር ከዘጠኝ ጋር ስንደምር መልሶ ያው የደመርነውን ቁጥር ስናባዛ መልሶ ዘጠኝ መስጠቱ ነው። ከእኔ ውጭ ቁጥር ማለፍ አይችልም ያለ ይመስላል። ክቡራን ተመልካቾቻችን አሁን ደግሞ በአንድ ጊዜ ድምርን ከብዜት ጋር ነው ነገራቸው። ድምር አለ፣ ብዜት አለ፣ ሁለቱ ነው። ለምሳሌ አንድ ነገር ከዘጠኝ ጋር ደመሩት። ለምሳሌ ቁጥር ሁለትን እንውሰድ። ሁለት ሲደመር ዘጠኝ አስራ አንድ ነው። አስተውሉ። አንድ ሲደመር አንድ ሁለት ነው። ስለዚህ ሁለት ሲባዛ ዘጠኝ አስራ ስምንት ነው። አንድና ስምንት ዘጠኝ ነው። በጣም ይገርማል። ሶስት ሲደመር ዘጠኝ አስራ ሁለት ነው። አንድ ሲደመር ሁለት ሶስት ነው። ሶስት ሲባዛ ዘጠኝ ሃያ ሰባት ነው። ሁለት ሲደመር ሰባት አሁንም ዘጠኝ ነው። አራት ሲደመር ዘጠኝ ስንት ነው? ንገሩኝ፣ ፈጠኑ ፈጠኑ፣ ክብሯን ተመልካቾቻችን ማስተያየት መስጫው ላይ አስራ ሶስት ነው። አንድ ሲደመር ሶስት አራት ነው። አራት አራትን ደግሞ ለዘጠኝ እናባዛው። አራት ሲባዛ ዘጠኝ ሰላሳ ስድስት ነው። አሁንም ሶስት ሲደመር ስድስት ዘጠኝ ነው። አምስት ሲደመር ዘጠኝ አስራ አራት ነው። አንድ ሲደመር አራት አምስት ነው። አምስት ጊዜ ዘጠኝ አርባ አምስት ነው። አራት ሲደመር አምስት አሁንም ዘጠኝ ነው። ስድስት ሲደመር ዘጠኝ አስራ አምስት ነው። አንድ ሲ ደመር አምስት ስድስት ነው። እንደገና ስድስትን ከዘጠኝ ጋር ስናባዛው ሀምሳ አራት ነው። አምስት ሲደመር አራት አሁንም ዘጠኝ ነው። ሰባት ሲደመር ዘጠኝ አስራ ስድስት ነው። አንድ ሲደመር ስድስት ሰባት ነው። ሰባት ሲባዛ ዘጠኝ ስልሳ ሶስት ነው። ስድስት ሲደመር ሶስት አሁንም ዘጠኝ ነው። ስምንት ሲደመር ዘጠኝ አስራ ሰባት ነው። እንደምታውቁት አንድና ሰባት ስምንት ነው። ስምንት ሲባዛ ዘጠኝ ሰባ ሁለት ነው። ሰባት ሲደመር ሁለት አሁንም ዘጠኝ ነው። ሌላው ዘጠኝ ነው በራሱ ዘጠኝ ሲደመር ዘጠኝ አስራ ስምንት ነው። አንድ ሲደመር ስምንት ዘጠኝ ነው። ዘጠኝ ሲባዛ ዘጠኝ ሰማንያ አንድ ነው። ስምንት ሲደመር አንድ አሁንም መልሶ ዘጠኝ ይሰጠናል። ይሄ በጣም በጣም አስገራሚ ነገር ነው ክቡራን ተመልካቾቻችን። ሌላው የዘጠኝ ንጉሠ ንጉሰ ነገሥትነት ሊታወቅ ከሁለት አሃዝ እስከ አስር ዲጂት ያሉትን ቁጥሮችን ገለባብጦ አቃይሮ ማንም ሰው ቢቀምር የመጨረሻ ውጤታቸው ተመልሶ ዘጠኝ መሆኑ ሳያስደንቀው አያልፍም። ከእያንዳንዱ ለምሳሌ አንዳንድ እናንሳ ለምሳሌነት ወይም ለአብነት ማለት ነው። ባለ ሁለት አሃዝ ቁጥሮች ለምሳሌ ቁጥሮች መጽሔት እንላቸዋለን። በግዕዝ እውቀት ወይም በቀመረ ፊደል እውቀት መጽሔተ ቀመር የሚባል አለ። መጽሔተ ቀመር በጣም ትገረሙበታላችሁ ውዶቼ፣ ምክንያቱም አንድ ሰው አንድ ነገር ለማየት መስታወት ፊት መቆም አለበት፣ ፊቱን ለማየት ማለት ነው። ለምሳሌ በአይን አይን አይታይም ይባላል። እስቲ በአይናችን አይናችንን ለማየት ሞክሩ፣ አትችሉም። አይናችን ይሻራራል እንጂ ማየት አትችሉም። ወይ ቅንድ ባጠገብ ላጠገብ ናቸው፣ ግን አይተያዩም ይባላል። ስለዚህ የግዴታ ምን ያስፈልገናል? መስታየት ያስፈልገናል። መስታየት ይሉታል ሊቃውንት። ወይ መስታየት መተያያ ለማለት ነው። መስታወት እንለው፣ መስታየት ይሉታል በሊቃውንቱና መስታወቱ ፊት ወይም መስታየቱ ፊት ስትቆሙ ፊታችሁን ገልብጦ ነው የሚያሳያችሁ። ቀኙን ግራ፣ ግራውን ቀኝ አድርጉ። ይሄ ማለት የአጽናፈ ዓለምን ምስጢር ገልብጠን ማየት ማለት ነው። ይህን ወደፊት በዝርዝር አቀርብላችኋለሁ። ለምሳሌ ሀያ አንድን ስትገለብጡት አስራ ሁለት ነው። አስተውላችሁታል። ሁለት አንድ መስታወት ፊት ቢቆም አንድ ሁለት ነው። ስለዚህ ሁለት አንድ ሲቀነስ አንድ ሁለት ብታደርጉት አሁንም ዘጠኝ ነው። ለምሳሌ ባለ 3 አሃዝ ቁጥሮችን በስክሪኑ ላይ ተከታተሉ። ለምሳሌ 210 መረጥን። 210 ስትገለብጡት 0 1 2 ይሆናል። እስቲ ቀንሱት። 210 ግልባጩ ሲቀነስ 0 1 2 ስንት ይመጣል? 198 ይመጣል። 1 ሲደመር 9 ሲደመር 8 መልሶ 18 ይመጣል። 1 ሲደመር 8 አሁን መልሶ 9። እስቲ ባለ አራት አሃዝ ቁጥሮችን ስክሪኑ ላይ ተከታተሉ። ስድስት ሺህ አምስት መቶ አርባ ሦስትን ልምረጥ ላችሁ በእኔ መርጫ፣ እናንተ የራሳችሁን ቁጥር ቤታችሁ ጀምሩ። ስድስት አምስት አራት ሦስት ስትገለብጡት ወይ መስታወት ፊት ቢቆም ስድስት አምስት አራት ሦስት ምን ሆኖ ይታያል? ሶስት አራት አምስት ስድስት ሆኖ ይታያል። ስለዚህ ስድስት አምስት አራት ሦስት የከተገለበጠው ሲቀነስ ሶስት አራት አምስት ስድስት ስንት ይሰጣችኋል? ሶስት ሰማንያ ሰባት ይሰጣቸዋል። ስለዚህ ሶስት ሰማንያ ሰባት ደግሞ ቀላል ነዋ። በለመዳችሁት ሂደት እንበሉት፣ ደምሩት፣ ወደ አንድ አሃዝ ለውጡት። ሶስት ሲደመር ዜሮ ሲደመር ስምንት ሲደመር ሰባት አስራ ስምንት ይሰጣል። አንድ ሲደመር ስምንት መልሶ ዘጠኝ። ሌላ ልጨምርላችሁ ስ ባለ አምስት አሃዝ ቁጥሮችን እንመልከት። 6 5 4 3 2ን እስቲ እንመልከት፣ የ65432 ማለት ነው። እስቲ ገልብጡት። 6 5 4 3 2ን ብትገለብጡት ምን ይሰጣቸዋል? 2 3 4 5 6። መስታወት ፊት ቆመ ማለት ነው። ምን ሰጣችሁ? ይህን ስትቀንሱት 41976 መጣላችሁ። 4 1 9 7 6 ማለት ነው። እርስ በርስ ደምሮ 27 ይመጣል፣ ሁለት እና ሰባት አሁን መልሶ ዘጠኝ ይሰጣቸዋል። ባለ ስድስት አሃዝ እስኪ ደግሞ እንምረጥ። ምንም ችግር የለው ባለ ስድስት አሃዝ ቁጥሮችን ደግሞ እንውሰን። ለምሳሌ አምስት አራት ሶስት ሁለት አንድ ዜሮ ቁጥርን እስቲ ገልብጡት። ዜሮ አንድ ሁለት ሶስት አራት አምስት ይሆናል። ይህንን ደምሩት እስቲ አምስት ሶስት ዜሮ ስምንት ስድስት አምስት ይመጣል። ይህንን ስደምሩት ሀያ ሰባት ይመጣል። ሁለት ሲደመር ሰባት መልሶ ዘጠኝ ነው። ለክቡራን ተመልካቾቻችን እንዲህ ያላችሁ እስከ አስር ዲጂት ድረስ መሄድ ትችላላችሁ። እስኪ የተወሰኑትን እስክሪኑ ላይ ተመልከቷቸው እና ተደምሙባቸው። ባለ ሰባት አሃዝ ቁጥር፣ ባለ ስምንት አሃዝ ቁጥር፣ ባለ ዘጠኝ አሃዝ ቁጥሮች፣ ባለ አስር አሃዝ ቁጥሮችም በዚህ መልኩ እየቀመራችሁ ወደ መጨረሻው አስታወርዱት ዘጠኝ እያለ ዘጠኝ እያለ ከዚህ ውጪ አልሄድም ያለ እስኪ መስል ድረስ በሚገርም መልኩ ቁጥር ዘጠኝ ደጋግሞ ይመጣል ማለት ነው። ይኸው ቁጥር ዘጠኝን የቁጥር ሊቃውንት የኤሌክትሪክ ኃይል ይሉታል። የኤሌክትሪክ ኃይል ኃይል ይባላል። ምክንያቱም ለቁጥሮች ሁሉ ኃይልና ህይወት እየሰጠ በቁጥሮቹ ላይ ንክስናውን እያረጋገጠ የሚሄድ ስለሆነ ነው። ይኸውም ለቁጥሮች ህይወት መሆናቸው ከሱ ጋራ የተደመሩ ቁጥሮች የተካፈሉ ቁጥሮች እንዳይጠፉ ያደርጋቸዋል። ይሄ በጣም አስገራሚ እና ለቁጥሮች ህይወት መስጠቱ ነው። ለምሳሌ ቁጥሮች ከዘጠኝ ጋር ደምሯቸው። እስቲ ለምሳሌ ዘጠኝ ሲደመር አንድ በሉ፣ አስር ይመጣል አይደል እንዴ? ከአንድ ጋር ነው የደመር ነው። አንድ ሲደመር ዚሮ አሁንም መልሶ አንድ ሰጠ። ስለዚህ የአንድ ህይወት ሆነ ማለት ነው። ዘጠኝ ሲደመር ሁለት ስንት ነው? አስራ አንድ ነው። አንድ ሲደመር አንድ አሁንም መልሶ ሁለት ነው ስለዚህ ሁለት እንዳይሞት አደረገው። ዘጠኝ ሲደመር ሶስት ስንት ነው? አስራ ሁለት ነው። አንድ ሲደመር ሁለት አሁንም ሶስት ነው። ዘጠኝ ሲደመር አራት 13 ነው። አንድ ሲደመር ሶስት አራት ነው። ዘጠኝ ሲደመር አምስት 14 ነው። አንድ ሲደመር አራት አምስት ነው። ዘጠኝ ሲደመር ስድስት 15 ነው። አንድ ሲደመር አምስት ስድስት ነው። ዘጠኝ ሲደመር ሰባት 16 ነው። አንድ ሲደመር ስድስት መልሶ ሰባት ነው። ዘጠኝ ሲደመር ስምንት 17 ነው። አንድ ሲደመር ሰባት ስምንት ነው። ዘጠኝ ሲደመር ዘጠኝ 18 ነው። አንድ ሲደመር ስምንት መልሶ ዘጠኝ ነው። ስለዚህ ማንኛውም ቁጥር ከዘጠኝ ጋር ሲደመርና ወደ አንድ ዲጂት ስታወርዱት በሚገርማችሁ መልኩ ራሱን በመድገም ያ ቁጥር ከዘጠኝ ጋራ በመሆኑ ህይወት አግኝቶ እንዳልሞተ ወይም በሌላ ቁጥር እንዳልተተካ ያሳያል። ስለዚህ ዘጠኝ የኤሌክትሪክ ኃይል የተባለ ታላቅ ቁጥር መሆኑን በቁጥር ዓለም እንድትረዱት ያስፈልጋል። እጅግ የሚያስደንቀው ብትፈልጉ በቱ ዲ ብትፈልጉ በስሪ ዲ ወይም ስፌሪካል የሆነ ጂኦሜትሪ ብታጠኑ በሁሉም ውስጥ ዘጠኝ እንዳለ በማየታችሁ ሳትገረሙ አትቀሩም። ለምሳሌ በክበብ ውስጥ 360 ዲግሪ ከ9 ቁጥር ጋራ ያለው አስገራሚ ትስስር እጅግ እጹብ እጹብ የሚያሰኝ ሲሆን፣ ክቡራን ተመልካቾቻችን በተለይን ክፍል እስክሪን ላይ በመከታተል መደነቃቸው አይቀርም። እንግዲህ 360 ዲግሪ ሙሉ ክበብ እንደማለት ነው። ከመነሻው እስከ መድረሻው 360 ዲግሪ ነው። እስቲ ዲግሪዎችን ሁሉ ወደ አንድ ዲጂት አውርዷቸው ከዘጠኝ 9 ውጪ ሕይወት የላቸው። 360 ዲግሪ ክበብ 360 ማለት ነው። 3 ሲደመር 6 ሲደመር 0 9 ነው። ቀጥሎ 180 ዲግሪ ነው። አንድ ሲደመር 8 ሲደመር 0 አሁንም 9 ነው። ቀጥሎ 90 ዲግሪ ነው። ዘጠኝ ሲደመር ዜሮ አሁንም መልሶ ዘጠኝ ነው። ቀጥሎ 45 ዲግሪ ነው። አራት ሲደመር አምስት አሁንም ዘጠኝ ነው። ቀጥሎ 22.5 ዲግሪ ነው። ሁለት ሁለት አምስት ማለት ነው። ሁለት ሲደመር ሁለት ሲደመር አምስት አሁንም ዘጠኝ ነው። ቀጥሎ 11.25 ዲግሪ ነው። አንድ ሲደመር አንድ ሲደመር ሁለት ሲደመር አምስት አሁንም መልሶ ዘጠኝ ነው። ስለሆነም ክቡራን ተመልካቾቻችን ዘጠኝ ማለት ስፒሪቹዋል ንምበር መንፈሳዊ ቁጥር ወይም ኢንላይትመንት አብረውት ብለው የቁጥር ሊቃውንት የሰየሙት ከዚህ የተነሳ እንደሆነ ልትረዱ ይገባል። ለምሳሌ በመደበኛ ፖሊጎን ውስጥ ያሉት ውስጣዊ አንግሎች ሁሉ መጨረሻቸው ከዘጠኝ ውጪ አይወጣም። በጣም ስለ ጂኦሜትሪ እነ ፓይታጎረስ ይጠቀሳሉ። በተለይ ፕሌቶ ምን ይላል? ማንም ሰው ጂኦሜትሪ ማያካለ እኔ ትምህርት ቤት ገብቶ መማር አይችልም የሚል ባነር አስለጥፎ እንደነበር ታውቃላችሁ። በተለይ በጣም በጣም ከሚያስገረሙኝ ሰዎች መካከል ጋሊሊዮ ጋሊሊ ነው። ምን ይላል? የስነ ፍጥረት ቋንቋ ቁጥር ነው ይላል። ሁሉም ነገር በጂኦሜትሪ ተገልጿል። በክበብ በስኩዌር ወዘተርፈ በትራያንግል ተገልጿል። እና ይህንን ሳ ተፈጥሮን ተፈጥሮ እረዳለሁ የሚል ሰው በሰንከልካላ መንገድ ውስጥ በጨለማ የሚጓዝ ሰው ይመስለኛል፣ ይላል። ስለዚህ ወሳኝ ነገር ነው ክቡራን ተመልካቾቻችን ጂኦሜትሪ። ስለዚህ የዲግሪ ልኬቶችን ሁሉ እናወጣለን። ለምሳሌ 3 ማዕዘን ትራያንግል ጎነ 3 3 ማዕዘን 180 ዲግሪ ነው ልኬቱ ሲደመሩት አንድ ሲደመር ስምንት ሲደመር 0 9 ይሰጣል። ሌላው አራት ማዕዘን ስኩዌር 360 ዲግሪ ነው። 3 ሲደመር 6 ሲደመር 0 9 ነው። አምስት ማዕዘን ፔንታገን ስለነዚህ ማዕዘናት ለብቻ መርሃ ግብር ይሰራላቸዋል። ምክንያቱም 3 ማዕዘን የራሱ ትርጉም አለው። ስኩዌር አራት ማዕዘን የራሱ ትርጉም አለው። አምስት ማዕዘን ለምሳሌ ፔንታገን የራሱ ትርጉም አለው። ሄክሳገን የራሱ ትርጉም አለው። እነዚህ ሁሉ በጣም በጣም ድንቅ ነገሮች ናቸው በተፈጥሮ ላይ ያሉ እና ፔንታጎን እንግዲህ 540 ዲግሪ ነው፣ የዲግሪው ልኬት ማለት ነው። 540 አሁንም ዘጠኝ ይሰጣል። ስድስት ማዕዘን ሄክሳገን 720 ዲግሪ ነው። 7 ሲደመር 2 ሲደመር 0 አሁንም 9 7 ማዕዘን ሄፕታጎን ዘጠኝ መቶ ዲግሪ ነው። 9 ሲደመር ዚሮ ሲደመር ዚሮ መልሶ ዘጠኝ ይሰጣል። ሌላው 8 ማዕዘን ወይም ኦክታገን ነው፣ 1080 ዲግሪ ነው። 1080 ደምሮት መልሶ 9 ነው። 9 ማዕዘን ኖናጎን 1260 ዲግሪ ነው። 1 2 6 ዚሮ አሁንም ደምሩት ዘጠኝ ነው። አስር ማዕዘን ዴካጎን አንድ አራት አራት ዚሮ ወይም አንድ ሺ አራት መቶ አርባ ዲግሪ ነው። አንድ አራት አራት ዚሮ ደምሮት መልሶ ዘጠኝ ነው። ሌላው ዶዴካጎንን ብትመለከቱት አንድ ሺ ስምንት መቶ ዲግሪ ነው። አንድ ስምንት ዚሮ ዚሮ አሁንም መልሶ ዘጠኝ ይሰጠናል። ስለዚህ በጂኦሜትሪ ውስጥ ያሉት ሁሉ አንግሎች ከዘጠኝ ውጪ መስራትን እንዳይችሉ አድርጎ ዘጠኝ ቆልፎ ምንነቱን አረጋገጠ፣ ንጉሠ ነገሥትነቱን አረጋገጠ ማለት ነው።